ሰላም ወገኖች እንደምን አላችሁ? ደና ናቸው። ጌታ እግዚአብሔር ስሙ የተባረከ ይሁን። አሁንም ቅድም ወደ ተናገርኩት በራአይ መጽሐፈ ራአይ ምዕራፍ 12 ላይ የማካፍላችሁን ሁለተኛውን ክፍል ይዤ ቀርብ። ያለው ራእይ 12 ቁጥር 17 ዘንዶውም በሰቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትንና የሚጠብቁትን የኢየሱስን ምስክር ያላቸውን ከእርሷ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ። ምን ላይ ቆመ? በባህር አሸዋ ላይ። ለምን በባህር አሸዋ ላይ? ይህን ቃሌን ሰምቶት የማያደርገው ሰው የሚያደርገው ሰው ቢኖር ቤቱን ባለት ላይ የሰራ ልባምን ሰው ይመስላል። ዝናብ ወረደ፣ ጎርፍ ወረደ ወረደበት፣ ንፋስ ወረደበት፣ መታው ባለት ላይ ስለተመሰረተ አልወደቀም፣ አለ ጌታ ኢየሱስ በማቴዎስ ሰባት ሀያ አምስት ላይ መመልከት ትችላላችሁ። አሸዋ ላይ የተሰራለ አለት ላይ የተሰራለ ነገር ግን ይህን ቃልን ሰምቶ የማያደርገው ይህን ትእዛዜን ሰምቶ የማይፈጽመው የማያደርገው ቢኖር ቤቱን ባሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብ መጣ፣ ንፋስ መጣ፣ ጎርፍ መጣ ወረደበት፣ መታው፣ ባሸዋ ላይ ስለተመሰረተ ወደቀ፣ አወዳደቁም የከፋ ሆነ አለ። ያ ዝናብ ያ ጎርፍ ማነው ያመጣው? ይሄ ባሸዋ ላይ የተቀመጠው ወደ አሸዋ ነው የሚጠገው ሰይጣን ምንን ይፈልጋል? አሸዋ ላይ የሰሩትን ይፈልጋል። አሸዋ ላይ በአሸዋ ላይ መሰረታቸው ያረጉትን በአሸዋ ላይ የታነጹትን ቤታቸውን በአሸዋ ላይ እ ወዲያ በይው አስረሽ ምችው እያሉ መኖር እንደሚገባቸው የማይኖሩትን መውጣትና መግባት እንደሚገባቸው ያላወቁትን እነሱን አይቶ ዝናቡንም ጎርፉንም ነፋሱንም ይዞ መጣ ምክንያቱም ሰይጣን እንትኑን ያውቃል በጣም የት ላይ መስራት እንዳለበት ያውቃል የት ላይ ነው መስራት ያለብኝ የት ላይ ነው የሚያዋጣኝ ብሎ ልክ አንድ ገበሬ ጥሩ ማሳ ላይ መርጦ እንትን እንደሚለው፣ ሰይጣን ደግሞ የት ላይ ነው ያሉ? አሸዋው ላይ፣ አሸዋው ላይ ሂጄ እነፋበታለሁ አለ። በትንትኑ እናወጣዋለሁ። ዛሬ ዘማሪነሽ ዛሬ አሸሸው በዘመኑ መዝሙር፣ በዘመኑ አገልግሎት፣ በዘመኑ እንትን ላይ። ወገኖቼ የብዙ ክርስቲያኖች እንትን ላይ በቲክቶክ ላይ የምሰማቸው ከአፋቸው የሚወጣው ቃል እንኳን ክርስቲያን አይደለም፣ ክርስቲያናዊ አይደለም። በቃ ዓለምን የሚሰሙትን እንትን ብለዋል። መዝሙሩም ክርስቲያናዊ አይደለም፣ ሕይወትም ክርስቲያናዊ አይደለም። ዝም ብሎ ኢየሱስ ጌታ ነው ማለት አይደለም የሚያድነው። አሁንም ተመልከቱ፣ የት ላይ ነሽ? አሸዋ ላይ ነሽ። መሰረቴ አሸዋ ላይ ነው። ምክንያቱም ራእይ ላይ ስታነቡ አሸዋ አሸዋ የሚል ብዙ፣ አውሬውም ወደ አሸዋ ነው የሚለው፣ አሸዋ ላይ ነው። ሌላ ቦታ ላይም እንደዚህ አሸዋ ይላል፣ አሸዋ ይፈልጋል። ለምንድን ነው ሲመታው በቀላሉ ስለሚወድቅ ነው። ቤት አለው፣ የክርስቲያን እኮ ቤት አለው፣ ቤት አለው፣ ግን ቤቱ ምን አይነት ነው? መሰረተ ቢስ ነው? ያ ይወድቃል። ያ ቤት አወዳደቁም የከፋ ይሆናል። ያ ለማን ነው ጥሩነቱ? ለሰይጣን። ያውቃል የከፋ አወዳደቅ እንድትወድቁ፣ ቤታችሁ የከፋ አወዳደቅ እንዲወድቅ ጥረት ያደርጋል። የእዮብን ቤት ሊመታው? የእዮብ ቤት ጠንካራ ነበር። ስለዚህ በምን መታው መሰላችሁ? በምን እንዴት ነው እንደመታው ታውቃላችሁ? አንድም ቤት የምትመቱት በአንድ አቅጣጫ ነው። ንፋስ የሚነፍሰው በምንድን ነው? ወደዚህ ወደ አንድ አቅጣጫ ነው። ወዛ ሁሎ ንፋስ ብሎ ወደሚያገኘው ይዞት ይሄዳል አይደል? እንደዛ ነው። መጽሐፈ ኢዮብ ላይ ግን እንደዛ አይደለም ይላል፣ እንደሱ አይደለም። ቤቱን የመታበት በሚያስገርም ሁኔታ ነው። ኢየሱስ ጌታ ነው። ሳእና መዝሙረ ዳዊት እዮብ ላይ አነብላችኋለሁ። እዮብ በጣም ደስ ይላል። እንዴት ነው እናንተስ? ታነቡታላችሁ? ትፈትሹታላችሁ? ሁሁሁ ትላላችሁ? ውዴ ውዴ ቃል ትላላችሁ? የውዴ ቃል እየዘለለ ይመጣል በኮረብታዎች ላይ፣ በተራሮች ላይ ትላላችሁ። ወገኖቼ እንደዛ እንድትሉ ነው ምወዱ ምመኝ ወገኖቼ እንዲላል አንድም ቀን ኢዮብ አንድ አስራ ሶስት ኢዮብ አንድ አስራ ሶስት። አንድም ቀን እንዲሆነ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና ይጠጡ የወይን ጠጅ ይጠጡ ነበር። ቤቱ እንኳን አባታቸውንትን ስላለ ነው እንጂ ቤቱ ራሱ ደካማ ነው። ለምን መጠጣት ነው? አሽረሽ ምቹ የሚሉ ነው። እነዚህ የእዮብ ልጆች ይጠጡ ነበር። መልክተኛም ወደ እዮብ መጥቶ በሬዎች እርሻ ያርሱ፣ ባጠገባቸውም ኦኬ ሴቶች በታላቅ ወንድማቸው ይበሉና ወይን ጠጅ ይጠጡ ነበር። መልክተኛም ወደ እዮብ መጥቶ በሬዎች እርሻ ያርሱ፣ ባጠገባቸውም አህዮች ይሰማሩ ነበረ። የሳባም ሰዎች አደጋ ጣሉ ወሰዷቸው፣ ብላቴኖችንም በሰይፍ ስርዓት ገደሉ። እኔም እነግርህ ዘንድ ብቻ አምልጫለሁ እያለ ይናገራል። ስለ ዮብ ቤት ላይ ይናገራል። የቤቱን አራት ማዕዘን መታው ይላል። አስራ ዘጠኝ ላይ ንፋስም መጣና የቤቱን አራቱን ማዕዘን መታው። አራት ማዕዘን አለው ቤቱ። በአራቱ ማዕዘን አራት ንፋስ መጣ። በአራቱ አቅጣጫ መጣና አራቱንም መታ። ምክንያቱም ቤት የሚመታው በአንድ አቅጣጫ ነው የሚመጣው፣ በአንድ ነው የሚመጣው። ይህ ግን ልዩ ነው፣ ልዩ ነው ሰይጣን። አለት ላይ የተሰረተ ግን በፈለገው ይምጣ፣ በምንም ምንም እንትን ሊያረጋ አይችልም። መሰረትሽ አለቱ ከሆነ ክርስቶስ ከሆነ አለቱ ድኮ ክርስቶስ ነው። እነሆ የከበረ ድንጋይን በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። የማዕዘን ራስ የቤቱ ማለት የማዕዘን ራስ የሆነውን የከበረውን ድንጋይ በጽዮን አኖራለሁ፣ በእርሱ ላይ የሚያምን አያፍርም። ያ ነው አለቱ፣ ቤቱ እሱ ነው። ጌታ ኢየሱስ ክርስቶስ በሱ ላይ የተመሰረተ እሱ ከሆነ በፍጹም ከእጄ መዳፍ ማንም አይወስድሽም ነው የሚለው። ከእጄ መዳፍ ማንም አይወጣችሁም ይላል። ለምን? ኢየሱስ ጌታ ነው። ስለዚህ እንኳን በአራት አቅጣጫ በዘጠና ዘጠኝ አቅጣጫ ሰይጣን ቢመጣና ቤታችሁን ቢመታ ጌታ በኢየሱስ ክርስቶስ በቃሉ በአስተምሮቱ በሱ ላይ ተመሰረተ ምንም ሊያደርግ አይችልም። በፍጹም በፍጹም ምንም ለምን መሰረቱ አለት ነው። ዛሬ የት ላይ ነው መሰረታችሁ ወንድሞቼ? እህት፣ ወንድም፣ አባት፣ እናት፣ አባት፣ እህት፣ ወንድሞቼ መሰረታችሁ የት ላይ ነው ያለ? እንዴት ነው? አሸዋ ነው? አሸዋውን የሚፈልገው ሰይጣን እየመጣ ወገኖችን አሸዋ ከሆነ ይመታቸዋል። ወዮ፣ ተጠንቀቁ! አሸዋ ላይ ሆኖ እንዳይገኝ ተጠንቀቁ! ስለዚህ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ፣ ያስተውል። አስተውል። አስተዋዮች እንሆን ዘንድ ነው እግዚአብሔር። ጠቢባን የሚባሉት ያን ነው። ጠቢባንነት ደግሞ እግዚአብሔርን ከመፍራት ይጀምራል። እግዚአብሔርን መፍራት ደግሞ በቃሉ ነው። ቃሉን ስንሰማ ስናደርግ ነው ቃሉ ምንድን ሲሆን በቃሉ ላይ ተመስርተን ቃሉን ስንሰማ ስናደርግን። ወገኖች ስለዚህ ወደ እግዚአብሔር ቃል ተመለሱ፣ እግዚአብሔርን ፈልጉ፣ እውነትን ፈልጉ። እግዚአብሔር እንደሆነው እለት ዕለት ፊቱን እየፈለግን ክርስቶስን መስለን እንኖር ዘንድ ይገባናል። ይህን እንድታደርጉ አደራ በሰማይ አደራ በምድር እላችኋለሁ። ወንድማዊ ምክሬ፣ ጸሎቴ የዘወትር ምኞቴ ይህ ነው። ስለዚህ በርቱ፣ አይዟችሁ። ኢየሱስ ይመጣል፣ ይታደገናል፣ ይጠብቀናል። እግዚአብሔር አይኖቻችን ያብራልን፣ ልቦቻችን ይክፈትልን። ደህና ሁኑልኝ።